የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደኣ ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ የመገኘት ወንጀል በሰባት ዓመት ከሁለት ወራት እስራትና በአምስት ሺህ ብር የገንዘብ መቀጮ እንዲቀጡ የፌዴራል ከፍተኛ ፍርድ ቤት ትላንት ብይን ሰጥተዋል። ታዬ ክሱን ለመከላከል ጠቅላይ ሚኒስትር አብይን እና የአዲስ አበባ ከተማ ከንቲባ አዳነች አበቤን ጨምሮ አምስት የመከላከያ ምስክሮችን ጠርተው፣ ሆኖም የሶስቱ ምስክርነት ሳይሰማ መቅረቱን ጠበቃቸው አበራ ንጉሥ ተናግረዋል። ጠበቃ አበራ ሁሉም የተከሳሹ የመከላከያ ምስክሮች ባልተሰሙበት ሁኔታ ፍርድ ቤቱ በታዬ ላይ የቅጣት ብያኔ ማሳለፉን በመቃወም ይግባኝ እንደሚጠይቁም ገልጸዋል። የትግራዩ ኤፈርት ኩባንያ ፌዴራል መንግስቱ በስሩ የሚተዳደሩ ሁሉንም ኩባንያዎች የባንክ ሂሳብ ያለምንም የሂሳብ ምርመራ ከህዳር 24 ጀምሮ ማገዱ ህገወጥ ነው በማለት ባወጣው መግለጫ ላይ ተቃውሞውን ገልጸዋል። የባንክ ሂሳብ ማገድ ኩባንያዎቹ ከጦርነት ጉዳት ለማገገም የሚያደርጉትን ጥረት ያዳክማል ያለው ቦርዱ እርምጃው በአስር ሺዎች የሚቆጠሩ የኩባንያዎቹ ሰራተኞች ከስራ እንዲሰናበቱና ማህበራዊ ቀውስ እንዲፈጠር ሊያደርግ ይችላል ሲል ስጋቱን ጠቁመዋል። የኢፈርት ቦርድ አያይዞም መንግሥት የባንክ ሂሳብ እገዳውን እንዲያነሳ ጠይቋል። መንግሥት በጉዳዩ ዙሪያ ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ ለህዝብ የሰጠው መረጃ የለም። ፌዴራል መንግስቱ የትግራይን ኢፈርት ኩባንያዎች የባንክ ሂሳቦች ያገደው የክልሉ ጊዜው አስተዳደርና የኩባንያው ኃላፊዎች ኩባንያውን ኦዲት እንዲያደርጉ ካዘዘ በኋላ መሆኑን ሪፖርተር ዘግቧል። መንግስት ኩባንያው እንደገና እንዲዋቀር መጠየቁንም ዘገባው ጠቅሷል። ሆኖም የህወሓት አመራሮች የመንግስትን ጥያቄ ውድቅ ማድረጋቸውን ዘገባው መላክተዋል። ይህ በእንዲህ እንዳለ ጊዜው አስተዳደሩ በክልሉ አግዶት የቆየውን የማዕድን ማውጣት ስራ በአዲስ መመሪያ እንደገና እንዲቀጥል ማድረጉን አስታውቋል። ይፈርት በኩባንያዎቹ ላይ የተጣለው የባንክ ሂሳብ እገዳ እንዲነሳ መጠየቁ አይዘነጋም። ከአስር ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቢያን ህግ አለማየሁ መለሰና አለም ለምትኩ ትላንት አርብ መለቀቃቸውን ቢቢሲ ኦሮሚፋ ዘግበዋል። የመንግስት ጸጥታ ኃይሎች በዕለቱ ታጋቾችን ለማስለቀቅ በከፈቱ ተኩስ አዲሱ ደጋሴ የተባለ የጠቅላይ ፍርድ ቤቱ አቃቢያ ቆስለው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው መሆኑን መረዳቱን ዘገባው ጠቅሷል። የክልሉ አቃቢ ህግ ጽፈት ቤትና የአቃቢያን ህግ ማህበር ለገሰ ከበደ የተባሉ ሌላኛው የጠቅላይ ፍርድ ቤቱ ከፍተኛ አቃቢ ህግ አብሮ ታግተው ከተወሰዱ በኋላ ህዳር 17 አጣቂዎቹ እንደገደሏቸው መግለጻቸው ይታወሳል። ሳፋሪኮም ኢትዮጵያ ኩባንያ ኤምፔሳ ለሁሉም ብሎ የሰየመውን አዲሱን የገንዘብ መገበያያና ማስተላለፊያ መተግበሪያ የኢትዮ ቴሌኮም ቁጥር ላላቸው ተገልጋዮች አገልግሎት እንዳይሰጥ እንደታገደበት አስታውቋል። በተያዘው ሳምንት ስራ ላይ የዋለው አዲሱ መተግበሪያ ወይም አፕሊኬሽን የሳፋሪኮም ና የኢትዮ ቴሌኮም ስልክ ቁጥር ለያዙ ሁሉም የስልክ ተጠቃሚዎች አገልግሎት መስጠት እንዲችል ሆኖ የተሰራ ነው። መተግበሪያው አገልግሎት መስጠት የጀመረው ከብሔራዊ ባንክና ከኢንፎርሜሽን መረብ ኤጀንሲ ፍቃድ ካገኘ በኋላ ነው ተብሏል። ሳፋሪኮም በመተግበሪያው ከፊል እገዳ ዙሪያ ቅሬታውን ለብሔራዊ ባንክና ለኮሚኒኬሽን ባለሥልጣን ማሳወቁን ገልጿል። የትግራይ ታጣቂ ኃይል አባላት ከደሞዝ ጥያቄ ጋር በተያያዘ መቀሌ ውስጥ የጊዜያዊ አስተዳደሩን ጽህፈት ቤት ከበው እንደነበር ቢቢሲ ዘግቧል። ከበባውን ተከትሎ በቁጥር ሰባ ገደማ ይሆናሉ የተባሉ ታጣቂዎች ከቀጥር በኋላ ከጊዜያዊ አስተዳደሩ ባለሥልጣናት ጋር ለውይይት ተቀምጠው እንደነበር መስማቱንም የዜናው ምንጩ ጠቅሷል። የክልሉ ጸጥታ ኃይል አባላት የጊዜያዊ አስተዳደሩን ጽህፈት ቤት የከበቡት ጊዜያዊ አስተዳደሩ ደሞዝ አዘጊቶብናል በሚል ምክንያት እንደሆነ ዘገባው አመላክቷል። ታጣቂዎቹ የጊዜያዊ አስተዳደሩ ህንፃ መክበባቸውን ተከትሎ በአካባቢው የተሽከርካሪ እንቅስቃሴ ተስተጓጉሎ ነበር ተብሏል። የኤርትራ መንግስት ፍርድ ቤት ሳይቀርቡ ለ18 ዓመታት እስር ቤት ታስሮ የቆዩ 13 ሰዎችን ትላንት እንደለቀቀ ከቤተሰቦቻቸው መስማቱን ጠቅሶ ቢቢሲ ዘግበዋል። ከእስር ከተለቀቁት ሰዎች መካከል ከቀድሞ የሀገር ውስጥ ደህንነት ኃላፊ ኮሎኔል ስምኦን ገብረ ድንግል የግድያ ሙከራ ጋር በተያያዘ የታሰሩ ነጋዴዎችና ስድስት የፖሊስ አባላት እንደሚገኙበት ዘገባው ጠቅሷል። የቀድሞ የፖሊስ ወንጀል መከላከያና የወንጀል ምርመራ ኃላፊዎችና የደህንነት ባለሙያዎችም በተመሳሳይ ከእስር ተፈቷል ተብሏል። እስረኞቹ ታስሮ የቆዩት ማይሰርዋ በሚባል ከአስመራ ወጣ ብሎ በሚገኝ ወታደራዊ እስር ቤት እንደሆነ የዜና ምንጩ ጠቅሷል። የኬንያ መንግሥት በኬንያው ሳፋሪኮም ኩባንያ ውስጥ ያለውን የ15 በመቶ የአክሲዮን ድርሻ ለደቡብ አፍሪካዊ ቴሌኮም ኩባንያ ቮዳኮም በ1.6 ቢሊዮን ዶላር ለመሸጥ መስማማቱን አስታውቋል የአገሪቱ ፓርላማ የአክሲዮን ሽያጩን ካጸደቀው የአገሪቱ መንግሥት በኩባንያው የሚኖረው አጠቃላይ ድርሻ ወደ 20 በመቶ ዝቅ ይላል የኬንያ መንግስት ድርሻው ቢቀንስም የኩባንያው የበይነ መረብና የክፍያ ደህንነት አስተማማኝ ሆኖ መቀጠልን እንደሚያረጋግጥ ገልጿዋል። በአንጻሩ ቮዳኮም ኩባንያ በሳፋሪኮም ውስጥ ያለውን የባለቤትነት ድርሻ ከ39.9 በመቶ ወደ 55 በመቶ በማሳደግ በኩባንያው ውስጥ ከፍተኛው ባለድርሻና በውሳኔ ሰጪነት የአብላጫ ድምፅ እንዲኖረው ያስችለዋል። በሳፋሪኮም ውስጥ ዝቅተኛው የ5 በመቶ ድርሻ ያለው የብሪታንያው ቮዳፎን ኩባንያ ነው። ከዋዜማ ነው።